ግዝና በህይወት ለውጥ በቅብ ለደሴት ከጉልበቷ ስር ያለ የደም መርጋት ያጋጥም። ቶሎ ካልታወቀ ያ የጓጎለ ደም ወደ ሳምባ ይሄድና እዛ ተወጥፎ የብዙ ሰው ህይወት በዚህ ምክንያት ሊያልፍ ይችላል። ሆድ አካባቢ ያሉ ጡንቻዎች አሉ፣ ማህፀን ላይ ይሄ ፔሬኒያል መሰልስ የሚባሉ አሉ፣ እንደገና ፔልቪክ ፍሎር የሚባል አለ። እነኚህ እንዲጠነክሩ የምናደርጋቸው ኤክሰርሳይሶች የስፖርት አይነቶች አሉ። ሰላም ተመልካቾቻችን፣ በዛሬው ጤናውን ልብ ይበሉ ፕሮግራማችን ቅድመ ወሊድና ድረ ወሊድን በተመለከቱ ጉዳዮች ዙሪያ ከማህፀንና ፅንስ ስፔሻሊስቱ ዶክተር መኮንን ጋር ቆይታ አድርገናል። አብራችሁኑ ነው። ሰላም ዶክተር እንዴት ነዎት? ከእርግዝና በኋላ አንዲት እናት ምን አይነት ጥንቃቄዎችን ወይም ደግሞ ምን አይነት ተግባራትን ማከናወን አለባት? አንዲት ሴት ከወለደች በኋላ ማድረግ ያለባት ነገር ምንድን ነው? ልክ ከወለደች በኋላ ትንሽ ረፍት አድርጋ መንቀሳቀስ መቻል አለባት። ለምንድነው ነው ይሄ የደም መርጋት የሚባል ችግር አለ። ካልተንቀሳቀሰ በቅርቡ የወለደች ሴት እዚህ አካባቢ ከጉልበቷ ስር ያለ የደም መርጋት ያጋጥማል። ያ ቶሎ ካልታወቀ ቶሎ ካልታወቀ ያ የጓጎለ ደም ወደ ሳምባ ሄድና እዚያ ተወጥፎ ተወትፎ የብዙ ሰው ህይወት በዚህ ምክንያት ሊያልፍ ይችላል። ስለዚህ ትንሽ ረፍት ካረፈች በኋላ በየጊዜው እንቅስቃሴ ማድረግ ያስፈልጋል። ይህንን ነው። መንቀሳቀስ የራሱ የሆነ ጥቅም ስላለው ረፍት ካደረገች ከወለደች በኋላ አልጋዋ ላይም ሆነ እግሯን ማንቀሳቀስ ወክም ማድረግ እነኝ እነኝ ነገሮች የደም መርጋትን መከላከል ይቻላል። ይህንን ነው። አንደኛው እንግዲህ ያው ቅድም ያላነሳሁት አንዲት ሴት ከወለደች በኋላ ኤክሰርሳይዝ የሚባላል እንግዲህ ፖስትፓርተም ኤክሰርሳይዝ ከወለደች በኋላ ምን አይነት ስፖርት ነው የሚያስፈልገው? እሄ እንግዲህ አንዲት ሴት ያው ቅድምን ብለናል፣ እርግዝና በሕይወት ለውጥ ነው። ፊዚካል ለውጦች አሉ። ለምሳሌ የጡት ሳይዝ ይጨምራል ሆድ ይለጠጣል። በወሊድ ሰዓትም ይሄ ማህፀን አካባቢ ተለጥጦ ነው እንግዲህ ልጅ የሚያልፈው። ስለዚህ ይሄ ተመልሶ ወደ ነበረችበት እስክትመለስ ድረስ የራሱን ጊዜ ይፈጃል። በተለምዶ አርባ አምስት ቀን እንደዚህ ይባላል። እነኚህ ይሄ መራቢያ አካላቶች መለስ የሚሉበት ታይም ነው። እና ይሄ የበለጠ እንዲስተካከል እንዲመለስ ማድረግ ያለብን ኤክሰርሳይሶች አሉ ስለዚህ የመጀመሪያው ይሄ ሶስት ነገሮች አሉ። ሆድ አካባቢ ያሉ ጡንቻዎች አሉ፣ ማህፀን ላይ ይሄ ፔሪናል መስልስ የሚባሉ አሉ፣ እንደገና ፔልቪክ ፍሎር የሚባል አለ። እነኚህ እንዲጠነክሩ የምናደርጋቸው ኤክሰርሳይዞች ወይም የስፖርት አይነቶች አሉ። ስለዚህ ለምሳሌ የሆድ የሆድ ስፖርት መሰራት አለበት፣ ስብስብ እንዲል ቶኑ እንዲጠነክር፣ የጡንቻው ያንን መሰራት አለበት። ስለዚህ ያ በተደጋጋሚ እስከ ስድስት ወር ድረስ የሆድ ስፖርት፣ እንደገና ቀደም ያልናቸው ይሄ ፔልቪክ ፍሎር ኤክሰርሳይዝ የሚባላል ያንን አካባቢ ጭምቅ ልቅቅ በየቀኑ ከ60 እስከ 90 ጊዜ ጭምቅ ልቅቅ። እንደዚህ ከተደረገ ይሄ ጥቅም አለው ለወደፊቱ የአካባቢ ይጠነክራል። ሁለተኛ ይሄ የወገብ ህመምን ለወደፊቱ ይከላከላል፣ እንዲሁም የማህፀን መውጣት የሚባላል እሱ እንዳይከሰት ይረዳል ማለት ነው። እርግዝና እንግዲህ የራሱ የሆነ ጥሎ የሚያልፈው ነገር አለ። ልክ እንደ ሌጋሲ ወደፊት በፊት እንደነበርንበት አይሆንም። ግን ያንን ለማስተካከል ጠንከር ብሎ እንዲቆይ ግን ይሄ ኤክሰርሳይስ ያስፈልጋል ማለት ነው።